እኔ ማለትም እንትን ንስሐ መግባት እፈልጋለሁ በህይወቴም ማለት ነው። አሁን ዚ ብነግርህም እንትን የማትለው ከመቶ ሀምሳ ምናምን ሴቶች በላይ ምናምን በእንትን በኖርማ አላውቃለሁኝም። አዎ እንደ ጓደኛ ምናምን እየሆነን ከመቶ ሀምሳ በላይ ማለት ነው። በቃ የሆነ በአንድ ጊዜ አምስት፣ ስድስት፣ ሰባት ምናምን ይኖሩ የነበረ መቶ ሀምሳ በላይ ከመቶ ሀምሳ በላይ ማለት ነው። በስም አላውቃቸውም እግዚአብሔርን ከይ እስከዚ ድደው ነው የሆነ ሰዓት ቁጭ ብዬ የእውነት የሆነ ሰዓት ቁጭ ብዬ ቁጭ ብዬ የሆነ ሰዓት ላይ ማን ነው ለማስታወስ እሞክራለሁ። እንትን እያሉ ወይ እንትና እንትና እንትና እንትና ቁምበጣምር ሙስሊም፣ ክርስቲያን፣ ፔንጤ ከሃይማኖት የቀረኝ የለም። ከዘር የቀረኝ የለም። ኦሮሞ፣ ትግሬ፣ ሱማሌ ከማሊ ሁሉ አልቀረኝም። ማሊ የሚባል ብሔር አለ ኢትዮጵያ ውስጥ። ኢትዮጵያ ውስጥ ማሊ ነው። ማሊ የሆነ ሰዓት ላይ ህይወቴ በጣም ከመስመር ወጣ። ከ150 ምናምን በላይ የሆነ ሰዓት ሴተኛ ዳሪ ሁሉ አንተን ልል ነበር። እነሱን ብቆጥር ወደ 2000 ምናምን ይሄዳሉ። እነሱን ቆጥር ሴተኛ ዳሪ ማም ከገባ፣ ይሄንን የምናገረው የሆነ ሰው ከህይወቴ እንዲማርበት ነው። ባይዘው ቤ እንጂ ለማንም ሰው በህይወቴ ማንም ሰው የሚያቀኝ ማለት ነው። ሴት ቀና ብሎ ማያይ ምስኪን ምናምን ሰው ነው የሚያቀኝ። ብዙ ጓደኞች አሁን ይህንን ኢንተርቪ ሲያዩ ማለት ነው እንደሳቸው ነው ሄደ ማአትፈረም ደፋር ነው በቃ ምንም ኬር በቃ የሆነ ሪስፔክት ስትነሳ የሆነ በቃ ቀልደኛ ስትሆን ዝም ብለህ በቃ ይህን ጥያቄ እራሱ አያስፈልገውም። ዝም ብለህ በቃ ተጫዋቹን እስኪ ምናምን ነገር እንትን በል ቀለል በል ዝም ብለህ ወደ ቤት ወክ እያረክ ምናምን እስኪ ቤት እያ የሚገርመኝ ማለት ነው ይቅርታ አድርግልኝ፣ በህይወቴ ትልቅ ጠባሳ የሆኑብኝን ነገሮች እዚህ ያለናገር ብዙ ባለትዳሮች አስር ባለትዳር ቢኖሩ ማለት ነው ቤተሰቦች ቢኖር ከአስር ውስጥ ስምንቱ ሴቶች ከሌላ ወንድ ጋር ግንኙነት አላቸው እኔ ከህይወቴ ከራሴ እንትን ያልኩትን ነው አሁን ብዙ ቢያንስ አንድ ሶስቱን ነግርልኝ ከሚዘገንኑኝ ከራሴ ከምሰራቸው ሴቶች ውስጥ ከሚዘገንኑኝ ማለት ነው አላቸው ፍቅረኛ አንድ ሁለት ሶስት ፍቅረኛ ይኖራቸዋል ከባላቸው ውጭ እግዚአብሔርን ዲኤንኤ ይመርመር እስኪ የአስር ቤተሰብ ቢያንስ ማነው የለም ቢባል ሶስቱ የሌላ ወንድ ልጅ እያሳደጉ ያሉ ባሎች አሉ፣ በትዳራቸው ውስጥ የራሳቸው ልጅ እየመሰላቸው። ከአስር ባለትዳሮች ውስጥ ቢያንስ ቢያንስ የለም ቢባል ማነው ሶስትና አምስቱ ከሌላ የተወለዱ አሉ። እኔ አሁን ከህይወቴ አንድ የገጠመኝ ነገር ልንገር፣ የሆነች ልጅ ናትና ሳታገባ በፊት ምናምን ነው የማውቃት። ማግባቷንም አልነገረችኝ። ፌስቡክ ሊያየችኝና እንደ እንዴ አዲስ ምናምን ነገር አንተ የት ነክ ምናምን ምናምን ነገር እንደ መጀማመር ብለን የተው ነው ከዛ ላይ አራ አዲስ አበባ ነኝ ምናም እንደዚህ በእናት በቃ ናፍቀኛ ልምጣ ምናም ነገር አለችኝ ማለት ነው። እሽና የምንጣጣለው አልኳት። ከዛ ግን የሆነች ቀመርን ቀምር ምናምን ለአባቴ እናሳምነው ህክምና እንዲህ እንዲህ ልበል የሆነ ነገር የሆነ ነገራች ዶክተር ነኝ ብላ አዋራው ምናምን። የሆነ ገበሬ ነው አባቷ ማለት ነው። እና ብዙም እንትን አይሉም ዶክተር ነኝ አናገርኳት። አናገርኩላት ከዛ ኋላ ከጂንካን የመጣችው ማታ አምስት ሰዓት ነው እዚህ የገቡት። ሌሊት የተነሳች ማለት ነው የገባችው። ከዚዋል ያኔ ክለብ ጋርድ ነበር ምሰራው ቦዲ ጋርድ ሰራ ነበረ። እና ከክለብ እንትን ብዬ ምናምን ነገር ወጥቶኝ አስፈቅጄ ምናምን ተቀበልኳት፣ ገባን። ከዛ በኋላ ሻወር ገባች ምናምን ነገር አልጋ ይዘም ጀመርም ማለት ነው። ከዛ በኋላ ስልክ ተደወለ። ከዛ ወይኔ፣ አንዴ በትን ቢልህ እንኳን እንዳታስል በእናትህ ዝም በል አለችኝ፣ ማለት ነው እሺ አልኩኝ። ከዛ በኋላ አነሳች እኔ ላይዋሊ ነኝ ይሄ ነገር ሲሆን፣ ከዛ በኋላ አነሳችና ከዛ በኋላ ወይ አባ ገብ ብልሽ አትደውይልኝም የኔ ፍቅር አስጨነቅሽኝ እኮ እስካሁን እኮ አልተኘሁም ምናምን መግባትሽን ሳላቅ ይላል ማለት ነው። ክቡ አልኩኝ፣ ማለት ነው። ከዛ በኋላ አሁ እኮ ገብ ብኛ ክስቴ ጋር ነው ያረፍኩት፣ እና አሁን በዚህ ሰዓት ተኝተዋል እና ለደውልልህም እያልኩኝ እኮ እንትን ብዬ ነው ገብቻለሁ። በሰላም በቃ ጠዋት ደውልልሃለሁ። የሚል የጻልጅ ድምፅ ተሰማ። ማ ነው? ምነው ባባ አልተኛም እኮ ያው ነገር። ከሶስት ቀን በኋላ መለሳለሁ እኔ ንጉስ። አፈቅርሃለሁ አፈቅርሻለሁ ተባብሎ ዘጉ። ምንድን ነው አንቺ ማምላት አለኝ። የጀዝባ ባል ነው አዎ ወልደሻለም አሁ የስድስት ወር ልጅ አለን። ምንም ነገር አለች የስድስት ወር ልጅ እና ባሏን ቁጭ አርጋን የመጠችው ማለት ነው። በቃ የሆነ ነገር ውርድ አለ ማለት ነው። በቃ የሆነ ለአብዛኞቹ ለሴቶች ያለኝ ነገር እሺ ቆይ መጡኛ እንዲህ ምናም ነገር አልኩኝ ምናም ሽንት ቤት ደርሼ እምጣ ወጥኩኝ። በዛው ሄድኩኝና ጓደኛዬ ጋር ምናም ገብቼ አደርኩኝ ማለት ነው። ከዛ ይሄ ነገር በህይወቴ ደግሞ ድጋሚ የተረገመ የሆነች ልጅ አለች እና እንዲሁ ጀማመርን ከሷ ጋር ከዛ እንትን ካለም በኋላ ምን ሆነ መሰለ፣ እንድንጋባ ፈለጋለሁ አለችኝ ድንገት። ከዛ አለ ኧረ እኔ ገና ቴም ፕላን ምንም እንትን አላልኩኝም እንትን አላልኩኝም እና ማግባት አልችልም፣ ሶሪ። አዲስ አንተን እወድሃለሁኝ አንተን ነው ማግባት የምፈልገው እንጂ ሺ ወንዶች አሉ የሚጠይቁኝ። መርጭ ምናም ነገር ዝም ብዬ ምናም ጣጥዬ ውላ ማግባት ይችላሉ ች ምርጫው የአንቺ ነው። ያምንሽበትን ህይወት ግን አግቢ መቼም ቢሆን አልኳት። እኔ ላግባ የምችለው ከሁለት ዓመት በኋላ ነው አልኳት ይመቻቸው ተባባለን። ይህም በተባባለን ከስንት ወር ምናምን በኋላ ነው ደወለችልኝ። ይሄ የሁለት ወር ጸውመ የፋሲካ ነው ምንድን ገና ጾም የፋሲካ ነው። ሁለት ወር የጾም መያዣ ቀን ደወለችልኝ። ያኔ ደግሞ ሞተረኛ እየሰሩኝ ነው፣ ባይዘ በህይወቴ ያልሰሩት ስራ የለም። ደሊቨሪ ሞተረኛ እየሰሩኝ ነበር። ና ስራ የለም ጥርር ብሏል ምናምን እና ተኝቼ በጀርባ የምናምን ነገር ቤት ውስጥ ነኝ። ደውለች ምናምን ነገር እንትና ነኝ ምናምን ነገር በጣም ደብሮኛል ላገኝ እፈልጋለሁ አለችኝ። እሺ ደስ ይለኛል፣ በቃ ገርጂ ና የፈጠና አለችኝ። እሺ አልኩኝ፣ ገርጂ ሄድኩኝ። ማቃት የቤተ ክርስቲያን ልጅ ሆና ነው መጀመሪያ እንዲህ እንድታገባኝ እፈልጋለሁ ስትል፣ ቀሚስ ካልሆነ አትለብስም ሱሪ የሚባል ምንም እንትን አትልም። እና በፊት የነበረኝ አመለካከት ቀሚስ የምትለብስ ሴት ጉርድ የምትለብስ ሴት ምናምን ጨዋ፣ እንደውም ድንግል ነው መስላ ምትታየኝ በፊት ሱሪ የምታደረግ ምናምን በቃ ደግሞ ቅንቅን ምትል ሴት ደግሞ የሆነ በቃ እንትን ነው ምትመስለኝ። ማነው የሆነ ወጣጤ ነገር ነበር ምትመስለኝ ማለት ነው። በቃ ከማንም ጋር ሄዳ ምትጋደም ነበር ምትመስለኝ፣ በእኔ ሂሳብ ማለት ነው በፊት። እና እቺንም ልጅ ደግሞ ሳቃት ቀሚስ ነው ምትለብሰው። ስትቀጥረኝ ራሱ ቤተክርስቲያን ካልሆን አትቀጥረኝም ምናምን ጠለዋለሁ። ለብሳ በታምር ፀጉሯን አታሳይም እንትን ሻሻ አድርገው ምናምን ነገር ነበር። ከዛ በኋላ አሁን ሳያት በቃ ሌላ ታሪክ። ፀጉሯ በጣም ረጅም ነው። ቆንጅዬ ናት፣ በጣም ታምራለች። ለቃው ምናምን ሱሪ አርጋ ቺ እሷናት እንዲ ያልኩኝ ሳይ ማለት ነው። ከዛ ወጣች ሞተር ላይ ምናምን ይዘኝ ውጣ ከከተማ ምናምን ነገር አለች። በሞተር በሞተር አሁ ከዛ በኋላ ብዣት ሄድኩኝ። ቀወጪ ከኔ ነው አለች። ነዳጅ ፉል አረገች እያንዳንዱ ነገር ከዛ በኋላ ፆም እንትን አለን። ገባን፣ አልጋ ያልጋም ሷናት ከፍ ያደረገችው ምናምን ነገር እና ገባን። ከዛ በኋላ ያው ራሱ ታሪክ ተደገመ። የእዛያችሁ ሞመንት ላይ ማለት ከዛ ልክ እነዛ አንተን ካለን በኋላ ምናምን ተደወለ ያው ራሱ ነው ያለችው ነው በቃ፣ ዝም በል ዝም በለኝ፣ ምንድነው ወይ ፍቅር ወይ ፍቅር ምናምን ነገር። ከዛ በቃ አስደበርሽኝ አይደለ ዛሬ፣ ይኸው በዓልን ምን ችግር፣ ከአሁን በኋላ ያለውን ሁሉንም በዓል አብረን አይደል እንደ የምናከብረው። ከአክስቴ ቤት ወጥቼ በዓልን አክብሬ አላቅም። እና ያደገች እሷም አክስቷ ጋር ነው የኖረችው። አዎ፣ እና እሷ ጋር ነው እና ያለ ወትሮዬ በዓልን እንትን ስል

ይሄ ነገር ምንድን ነው የሆነው? እንደዚህ አይነት እንትኖች ሶስት ነው ያጋጠመኝ። ሶስተኛው ምንድን ነበር? ሶስተኛው ደግሞ እንደዚህ አልደረስንም እዛ ላይ። ከዚ በኋላ እንዲ በስራ ኬዝ ምናምን የሆነ ስራዬ ከእነሱ ጋር እያየ ይዛል እና ይሄዳለ እነሱ ጋር የሆነ ነገር እንትን አድርጌ የምቀበለው ነገር አለ። ከዚ ያሉ ኑ አክቶችን ብዙ ጊዜ ታሳይኛለች። ልክ ስመጣ ምናምን ነገር ሰዓቴን ታውቃለች። ቆንታ አርገ ለማሻፈን ነገር ልጅ አላቸው እንትን ትላለች እና ስራውን ካቆምኩ ምን ካልኩኝ በኋላም ትደውላለች። አንተ ግን አይገባም እንዲ አለችኝ። ምንድን ነው ላለኝ እኔ እኮ ወድጄሃለሁ አለችኝ። ማለት ማለቴ ተሳስቻለው እንዲ እንትና ንሻረል አልኳት። አዋ ከምንድን ነው ሙድ የምትይዘው ምናምን ነገር እና በቃ እንዲ እንዲ ነው ምናምን ነገር እና በቃ ጊዜ እናሳለፍሽ ሌላው ነገር ቢቀር ምናምን አለችኝ ማለት ነው። አትወጂውም እንዲህ አልኳት። አልወደውም ስ በቃ እንዴ እንትን ብለ እንደዚህ እንደዚህ ማም ስለሆነ ነው እንጂ ምንም እንትኖ የለኝም። ከዛ ለካልሆነ ታዲያ ለምን አትፈችውም? በቃ ካልሆነ እኮ እንትን ተፋተሽ ሌላ እንትን ምናምን ነገር በአካውን ያልበላን አተካክ ምናምን ነገር ለባላት መጣት ምናምን ነገር ለባል ዝመጣ እና በቃ እንትን ብዬ ምናምን እኔ ቤተሰብ ጋር ይ ብዬ ምናምን በሆነ ነገር አድርጌ እሄዳለሁኝ ምናምን በቃ አብረን የሆነ ራቅ ያለ ሰፈር ምናምን ማያውቁኝ ሰፈር እናሳለፍ አለችኝ። ከዚያ በኋላ አንድ ምክር ልስጥሽ አልኳት። እኔ ከህይወቴ በጣም ብዙ ነገር ተምሬያለሁ እና ግን እንደዚህ ይሄን ሥራ ትስሪ ጥሩ አይደለም ብዛት ላይ ያለችሽ እንትን ነው ምናምን ነገር ብዬ እንትን አልኩኝ። ከዛ በኋላ ተፋታ። በቃ የሆነ ብዙ ነገር ስታይ የሆነ ብዙ ነገር ያስጠልሃል። እና የሆነ ህይወት ለእኔ ትልቅ ትምህርት ቤት ናት። እና ሴት፣ አብዛኛዎቹ ማለት ነው አብዛኛዎቹ ተመሳሳይ ናቸው። በቃ ካንተ ውጭ የፈለገ ገንዘብ ማይገዛት፣ የተለየ አቋም ማይለውጣት፣ የሆነ ነገር ማይለውጣት ሴት ካገኘች ህይወትን ምስጣት አለች። ግን እንደዚያ ሴት አለች ሌላ ደግሞ ምንድነው ማለም ነው፣ ድንግል ሴት አለች ብዬ አላምንም ነበረ፣ ግን እኔ ወደ አስራ ምናምን የሚሆኑ አግኝቻለኝ። ማልጠብቃቸውም ማለት ነው፣ ማልጠብቃቸውም ማለት ነው እና ሶሪ እንግዲህ ቃል ከባድ ሊሆን ይችላል ለሚዲያ ይህን ስልኮ ማለት ነው እኔ የነገ ህይወቴን እያበላሹ ነው እኮ እዚህ ጋር ወይም ደግሞ በአበጀ ጀግና ምናምን የሚለኝ እኮ የለም የሚከፈለኝ ነገር የለ ማገኘው ነገር የለ ወይም ደግሞ በንዚዜን መንገድ ዝና ማግኘት አልፈለግም ከመታወቅ ይልቅ ማወቅን ነው ፈልግ አዋቂ መሆን ፈልጋለኝ መጽሐፍቶችን በሚገባ ማንበብ ፈልጋለኝ ስንት ዓመት ይመስላል አላቅም እንደ ሰላሳ አንድ ሆንኩኝ በሰላሳ አንድ ዓመት ውስጥ ከሁለት ሺህ ምናምን ሴት ጋር መተኛት በቀን ቢያንስ ማለት ነው የሆነ ሰዓት ላይ ደም እንትን እስክል ድረስ ማለት ነው። በቃ ሴት እዚህ ጋ ገባለሁ። የሆነች በቃ ልክ አሁን ቢዝነስ ማምሳይ ወፍራም ሳይ ወፍራም ምችን ማ ምናል ቀጭን ሳይ አስር አስራ ምናምን ጊዜ የምገባበት ጊዜ ነበር። ይሄ ግን መንፈስ አይደለም ታዲያ የዝሙት መንፈስ አይደለም። ይሄ ግን አሁን ላይ የለም ነው። ይሄ አሁን ላይ እንትን እንዳትለኝ ግን፣ ስታየው መንፈሱ አሁን ለምሳሌ አንዳንዴ ትዳር ውስጥ ተስፋ ሲቆርጥ ሰው ምንም ነገር ያደርጋል። ግን ያን ሳረግም እየተጸጸትኩኝ ነው። መውጣት እፈልግ ነበር። የሆነ ሰዓት ላይ ቢሎንስቼ ልቆርጥ የራሴን እንትን ማለት ነው። ጀምሬ ነው የተውኩት። እንዲህ ድንገት አንድ ሳልሆን እንኳን ምናምን ብዬ አቆምኩት። እግዚአብሔር ነ እንትን ብዬ ማለት ነው። ምን ያህል ከመሳቀቅ የተነሳ ከመጥላት፣ ይህንን ህይወቴን ከመጥላት የተነሳ ማለት ነው። እዛ ሌቭል ሊሁን ላደርሽ ነበረ ማለት ነው። የሆነ ሰዓት ላይ ህይወቴ በጣም ምስቅልቅል ብሎ ነበረ። ከሆነ ሰው ጋር ተዋውቄ ምናምን ነገር ሹገር ምናምን እንትን እል ነበረ ሰራ ነበረ። ሹገር ምንድነው? ሹገር ማሚ ው ቢያንስ አንድ አራት ሴቶች ምናምን የሚሆኑት ከዛ ሹገሮች ናቸው። እና የመጨረሻ በቃ ከነሱ ጋር ምናምን ትተኛለ፣ ምን ትላለ፣ ምናምን ብር ይሰጠዋል፣ ትበላለ፣ ተጠጣለ ምናምን ነገር በቃ እንት ያሉ። እኔማ እኮ ከሆነ ተስፋ ቁርጥ ያደረኩት የ58 ምንት እንደዚህ 59 60 አካባቢ ይሆናሉ ሴትዮዋ ምናምን ባል የላትም ባሏ ሞቷል። ምናምን በቃ ግንኙነት ፍለጋ ነዋ ይህን የምትፈልገው። ምንሳ ምናምን ፊል ታረገዋለች ልክ እንደወጣት ው ከሚያስጠላ ላይፍ ነበረ። አሁንም ኖርማል። እኔ አሁን እዚህ ጋር ሳውራ ይህንን ነገር ማያውቁ ሰዎች እንትን ሊሆንባቸው ይችላል። ግን እየኖሩበት ያሉ ሰዎች አሉ። አሁን ላይ ወጣቶቹ፣ አው አንተ ከዚችም ጋር ከዛችም ጋር ከሴተኛ አዳሪዎቹ ጋር ከምናምን ከምናምን ከምናምን ምንድን ነው መንፈሱ ውስጥ ላይ ምን አለ መሰለህ አይምሮ እንትን ካለ ምንም ነገር መሆን ትችላለህ። ደንዝዞ ማለት ነው። አዎ። ለምሳሌ አሁን ልበልና አንድ ሴተኛ ዳሪ እንደየሰፈሩ ይለያያል። በቀን ከምን ያለው እንትን ጋር ቢ ከአንድ ረባከ እንደ አንድ ቀን ፈሪ ስትሆን ወስጅ ዝም ብዬ ራስ ትቆጥረዋለን። እንደ ሰፈሩ ይለያያል። መቁጠር ይቻላል ማለት ይታያል። ቁጭ ትላለህ። እንትን ጋር ይገባል ይወጣል።